አንበሶቹ የደቡብ ወንዶች እየጋለቡ ወደ ቤታቸው እንደሚመለሱ ከተጨማሪ ድል በኋላ ጦርነት እንደሚያከትምም እንደዚሁ ተነስቷል። እስካርሌት በፓርቲው ላይ መገኘቷ ደስታ ሰጥቷት የነበረ ቢሆንም በኋላ ላይ ግን የሰዎችን ደስታ ስታይ ደስታዋ ቀስ በቀስ እየቀነሰ መምጣቱ እንዲሁም ደግሞ ህዝቡ አላማዬ ብሎ የሚዋደቅለት ጦርነት ለእርሷ ከንቱና ፋይዳ ቢስ እንደሆነ ነግራናለች። እሷ ብቻ ብርቱዋ፣ ጠንካራዋ አየርላንዳዊ ጭንቅላት እንዳላት የምታስብ መሆኗንም ሰምተናል። የዴቪስ የጺም አቆራረጥ የፍየል ጺም ይመስላል የአገጩ ጺም በማለት ስታንቋሽሽ ሰምተናል። ደስ የሚላትንም የወንዶች የጺም አቆራረጥ ስትናገርም እንደዚሁ ቀጫጫነቱን ቆንጆ ነኝ ብሎ ማሰቡንና በስካርሌት ሐሳብ የአንዲት ሀገር ሸክም ለመሸከም የሚያስችል የረጋ እውቀት መኖሩን ስታጤን ብለን ነበር ክፍል 37 ትረካ ያበቃው። ቀጣዩ ክፍል 38 ትረካ እንድታደምጡት በአክብሮት ጋብዘናችኋል። አሁን ምንም ደስታ አይሰማትም መጀመሪያ በተሰበሰበው ህዝብ መሃል መሆኗ አስደስቷት ነበር አሁን ግን በህዝብ መሃል መሆኑ ብቻ በቂ እንዳልሆነ ገባት ባዛሩ ላይ ተገኝታለች ግን ከተሳታፊዎቹ አንዷ ለመሆን አልቻለችም ማንም ከጉዳይ አልጣፋትም ካሉት ባል ከሌላቸው ሴቶች ሁሉ ወዳጅ ፍለጋ የማትዘዋወር ፍቅረኛ እጎኗ የሌለ እሷ ብቻ ናት። ደግሞ ህይወቷን ሙሉ እንዲህ ሰው በተሰበሰበበት ቦታ ሁሉ የሰው ዓይን የሚያርፍባት የውበት ማዕከል ሳትቶን ያለፈችበት አንድም ጊዜ የለም። ይሄ ደግ ነገር አይደለም። ገና 17 አመቷ ነው። እግሮቿ ዳንስ ፍለጋ መሬት ይጭራሉ። 17 አመቷ ነው። በኦክላንድ የመቃብር ቦታ የተቀበረ ባል የነበራትና ወይዘሮ ፒትፓት ቤት ባንቀልባ የሚታዘን ህፃን ያላት በመሆኑ ሰው ሁሉ ለዕድሜዋ በቂ ነገር ነው እያለ ያወራል። እዚያ ካሉት ወጣት ሴቶች ሁሉ ቀላ ያለ ድረት፣ በጣም ቀጭን ወገብና ለዳንስ የሚመች እግሮች ያሏት እሷ ብቻ ናት። ነገር ግን ለነሱ ይሄ ምንም ግድ ሳይሰጣቸው ውድ ሚስቱ። ከሚል ጽሑፍ በታች ከቻርለስ ጎን እንድትጋደም ይፈልጋሉ። ዛሬ ስካርሌት በጥሩ ሁኔታ መደነስ የማትችል ሴት ሆናለች። ዛሬ ስካርሌት መጨፈር፣ መላፋትና መጫወት የማትችል ሴት ሆናለች። ከቱንም ከሌላ ሚስቶች ጋር ተቀምጣ ለሚደንሱትና ለሚያልፉት ልጃገረዶች ቄንጥ ማውጣት የማትችል ሚስት ሆናለች። የሙት ሚስት ለመሆን እኮ እድሜዋ ገና ነው። የሙት ሚስቶች ከዕድሜያቸው ገፋ ያደረጉ አሮጊቶች መሆን አለባቸው። በጣም ከማርጀታቸው የተነሳ መደነስና መጨዋወት እንዲሁም መደነቅ የማይፈልጉ ናቸው። ነረ ይሄ ነገር ደግ አይደለም። ገና በ17 ዓመቷ የሙት ሚስትነት ክብርና ባለ ይዞታነት መታወቂያዋ ሆኖ እዚህ ቁጭ ማለቷ መቼስ በጭራሽ ደግ ነገር አይደለም ድምጿን ቀስ አድርጋ አንገቷን በትሕትና ደፍታ በጣም ቆንጆና ማራኪ ወንዶች ወደሷ ባንኮኒ ሲመጡ እንኳ ጸባይ አሳምራ መቀመጥ በጭራሽ ደግ ነገር አይደለም። እያንዳንዷ የአትላንታ ልጃገረድ በሦስት ወንዶች መሃል ቆማለች። የመጨረሻ አስቀያሚዎቹ ልጃገረዶች እንኳ ወዳጅ ይዘዋል። ከሁሉም የሚያናድደው ደግሞ የለበሷቸው ቀሚሶች ምርጥ ምርጥ መሆናቸው። እሷ እዚህ እጅጌዋን እጇ አንጓ ድረስ አንገት ጌዋን አገጯ ድረስ ቆልፋ ከናቷ የፀጉር ጉንጉን የአንገት ሀብል ማሰሪያ ሌላ የጌጥ ዘር የሌለበት ጥቁር ቀሚስ ለብሳ ቁራ መስላ ተቀምጣ በኋቃ የመሳሰሉ አስቀያሚ ሴቶች ቆንጆ ቆንጆ ወንዶች ክንድ ላይ ተንጠልጥለው ሲስቁ እንድታስተውል ተፈርዶባታል። ይሄ ሁሉ የሆነው ያ ቻርለስ ሃሚልተን በኩፍኝ ተለክፎ በመሞቱ ነው። ደሞኮ እንደ ወንዶቹ ጦር ሜዳ ላይ በጀግንነት ቢሞት ኖሮ እንዲሆኖ ሞተ ያለች እንኳ በማውራት ትጽናና ነበር። ምን ያረጋል፣ በኩፍኝ ሲል ፈሰፈስ ሞተ። ስካርሌት በልህና በንዴት እንደተሞላች ማሜ ካስተማረቻት ስነ ምግባር ወጣ። የሂሳቡን ባንኮኒ በክርኗ ተደግፋ ህዝቡን ትመለከት ጀመር። ክርኗ ጭምድድ ብሎ አስቀያሚ ሆነ። አስቀያሚ ቢሆኑ ምን አለበት? ምናልባት እኮ ከእንግዲህ ክንዶቿን የምታሳይበት አጋጣሚውም አይኖራት ይሆናል። ወዲያ ወዲህ የሚዟዟሩትን በአበባ የተንቆጠቆጡ ቢጫ የሐር ቀሚሶች በተራቡ ዐይኖቿ አየቻቸው። የተሸነሸነ ጥብጣብ ጠርዝ ያላቸውን ባለ ዐሥራ ስምንት ሽብሽባት ሐምራዊ ቀሚሶች በዐሥር ያርድ አርብ የተሰፉ እንደ አረፋ የሚኩረፈረፉ ሰማያዊ ቡፌ ቀሚሶች ሁሉም ታዩዋት። የተገለጡ ደረቶች፣ ከሩቅ የሚጣሩ አበቦች የፈሰሱባቸው ቀሚሶች ያልፋሉ፣ ያገድማሉ ሜቤል ወይዘር ከወገቡ በታች በጣም ሰፊ የሆነ አረንጓዴ ቀሚስ ከመልበሷ የተነሳ ወገቧ ቀጥኖ ቀጥኖ የጠፋ እስኪመስል ድረስ አንሶ ወደሚቀጥለው የሂሳብ መክፈያ ባንኮን ያለፈች ቀሚሷ የክሬም ቀለም ባለው ጌጥ የተንቆጠቆጠና ባለፈው ጊዜ ኮንትሮባንድ ሲገባ ከቻርልስተን የመጣ ሲሆን ሜቤል በሁሉኝ ስታተራምሰው ላያት ሬት በትለር ሳይሆን ራሷ በኮንትሮባንድ ያመጣችው ያስመስላታል። እኔ ቀሚስ ብለብስ እንዴት ያምርብኝ ነበር፣ አለች እስካርሌት በሐሳቧ ያ ቀናተኛ ልቧ እየጋለበ ወገቧ ራሱ የላም ወገብ ነው የሚያከለው የአረንጓዴ ቀለም ለእኔ የሚስማማ ቀለም ነው። ያን ቀሚስ ብለብስ ታዲያ ከነዚህ ውብ አይኖቼ ጋር እኔ እኮ የሚገርመኝ ወርቃማ ጸጉር ያላቸው ሴቶች እንዲህ አይነት የማይስማማቸውን ቀሚስ መልበሳቸው ነው። እንዲህ አሁን እች ቆዳዋ እንደ ቆየ የባረንጓዴ የሆነ ሴት ይህን ትልበስ። በቃ እንደውም ይህን ቀለም ከአዘኔ ስላቀቅም አልለብሰውም። እንደገና በአገባም ንክች አላረገውም። ከእንግዲህ ያረጁ ግራጫ ባለአበባ ቀሚሶችን እንለብሳለሁ። እስካርሌት አገር በእሷ ላይ የማደሙን ነገር ለአጭር ጊዜ አሰበችው። ለመጫወት ቆንጆ ቆንጆ ለመልበስና ለመደነስ፣ እንዲሁም የተለያየ ግብዣ ቦታ ለመሄድ ጊዜው እንዴት አጭር ነው። በሉ ያሉት ጥቂት በጣም ጥቂት ዓመታት ብቻ ናቸው። ከዚያ ማግባት የጨዋ ልብስ ናቸው የሚባሉ ደብዛዛ ቀለም ያላቸውን ቀሚሶች መልበስ፣ ከዛ ልጆች መቀፍቀፍና የወገብን ቅጥነት ማበላሸት፣ ከዛ ከሌሎች ወላጆችና የሙት ሚስቶች ጋር ጥግ ተቀምጦ የሚደንሱ ሴቶችን ማየት። መደነስ ካስፈለገ ከባል ጋር ወይም ዳንስ ከማያውቁና ሰው እግር ላይ እየዘለሉ ከሚወጡ ሽማግሌዎች ጋር ብቻ መደነስ። ይህን ለማድረግ ካልቻላችሁ ሌሎች ሴቶች ስለ እናንተ እያወሩ ስማችሁን ያጠፉና ከነ ቤተሰባችሁ ጉድፍ ላይ ይጥሏቸዋል። የወጣትነት ጊዜያችሁን እንዴት ማራኪ ለመሆን እንደሚቻል በማጥናት ማሳለፋችሁ የልጃገረድነት እድሜያችሁን እንዴት ወዳጅ እንደምትመርጡ ስትማሩ መክረማችሁ ሁሉ ከንቱ ይቀራል። ትምህርታችሁን ግፋ ቤት ለዓመት ወይ ለሁለት ዓመት ብትጠቀሙበት ነው። ማሚና ኤለን ያስተማሯትን ትምህርት ስታስታውስ ሁልጊዜ ፍሬውን ለማየት ትችል እንደነበር አስባ መልካም ትምህርት መሆኑ ታወቃት። የተወሰኑ ሕግ ጋር ተከተሉ ይሏቸዋል። እነሱ ያሉትን ስትከተሉ በውጤቱ የድል ዘውዳችሁን ትጭናላችሁ። ከአሮጊቶች ጋር ስትሆኑ ጨዋና ጥሩ ልጅ እንዲሁም ቀጥተኛ መምሰል ይኖርባችኋል። ምክንያቱም አሮጊቶች ልጃገረዶችን እንደ ድመት በቀናተኛ አይነት ስለሚመለከቱ ካፋችሁ አለፍ ወይ ደግሞ ከዓይናችሁ ቆልጭልጭ ካላችሁ ዘለው ሊያንቋችሁ ዝግጁ ናቸው። ከሽማግሌዎች ጋር ከሆነ ሴት ልጅ ቀልጣፋና ደፋር መሆን ይኖርባታል ድፍረቷ ግን እስከ ልፊያና እስከ መጓታት መድረስ የለበትም። ብቻ አከክ ማድረግ ነው። እንዲህ ካደረጋችሁላቸው ወጣት የሆኑ ይመስላቸውና ጉንጫችሁን ቆንጠጥ ያደርጉና እንዳንቺ ቀልጣፋ በዓለም አይገኝም ይሏቸዋል። እናንተም እንዲህ ሲሆኑ ስታዩ ኩርፍ ምንቅር ማለት ይኖርባቸዋል አለበለዚያ ጉንጫችሁን በደስታ ድብን አድርገው የቆነጠጡትና ስትጮሁ ለልጆቻችሁ በጣም ቀበጥናት ብለው ይነግሩባቸዋል። ከወጣት ልጃገረዶችና በወጣትነታቸው ካገቡ ሴቶች ጋር ለመሆን ከፈለጋችሁ ባገኛችኋቸው ቁጥር የኔ ቆንጆ እያላችሁም መሳም አለባችሁ። በቀን አስር ጊዜ ብታገኟችሁ አስር ጊዜ መሳም ይኖርባችኋል። እጃችሁን ወገባችሁ ላይ ጠምጥማችሁ እነሱም እናንተ ወገብ ላይ እንዲያደርጉ፣ ምንም ያህል ድርጊቱን ብትጠሉት መገፋፋት ይኖርባችኋል። የሚለብሱትን ቀሚስ እንዴት ግሩም ልብስ ለብሰሻል ማለት እምባልሽ ባልሽ እንዴት ጨዋ ሰው ነው ማለትና፣ በትህትና እየሳቃችሁ እናንተ ከነሱ ምን ያህል እንደምታንሱ እየጠቀሳችሁ? እነሱን ከፍ ከፍ ማድረግ አለባችሁ። ከሁሉ በላይም እነሱ ያሰቡትን ከሚናገሩት የተሻለ እናንተ ሐሳባችሁን ለመግለጽ እንደማትችሉ በመጥቀስ ማስረዳት ግዴታችሁ ይሆናል። የድሮ ወዳጆቻችሁ የሆኑ የሌሎች ሴቶች ባሎች ካጋጠማችሁ ደግሞ ምንም ያህል ቆንጆና ማራኪ ቢሆኑ መሸሽና ዞር ማለት አለባችሁ። ወጣት ባሎችን ስታገኙ ያጫወታችኋቸው ወይም የቀረባችኋቸው ከሆነ ሚስቶቻቸው መርዝ መላሳቸውን ጎልጉለው በጣም ዓይን አወጣችሁ ልታይ ልታይ አላችሁ እያሉ ስማችሁን በማጥፋት ሁለተኛ ፍቅረኛ እንዳታገኙ ያደርጓችኋል። ከወጣት ወንደላጤዎች ጋር ከሆነ ግን እሱ በጣም የተለየ ጉዳይ ነው። እነሱ ያሉበት ቦታ ቀስ ብላችሁ ትስቁና ለምን እንደሳቃችሁ ለማወቅ መጥተው ሲጠይቋችሁ ምክንያቱን አትነግሯቸው። ቆየት ብላችሁ እንደገና ጮህ ክብላችሁ ትስቃላችሁ አሁንም ለምን እንደምትስቁ ለማወቅ ሲቀርቧችሁ አሁንም ፈቃደኛ ሳትሆኑ ትቀጥላላችሁ። በዚህ አይነት የፈለጋችሁትን ያህል ጊዜ በዙሪያችሁ ልታቆዩአችሁ ትችላላችሁ በአይኖቻችሁ እያባበላችሁ ወንዱ ብቻችሁን እንዲያገኛችሁ ፍላጎቱን የሚቀሰቀስ እንቅስቃሴ ታሳዩታላችሁ በአይኖቻችሁ ቃል ትገቡለታላችሁ ብቻችሁን አግኝቶ ልሳማችሁ ሲል ደግሞ በጣም እንደተናደዳችሁበትና ስሜታችሁን እንደጎዳው በማስመሰል ትነጫነጫ እንዳችሁ ታኮርፋላችሁ። ተጣድፎ ስላስቀየማችሁ ይቅርታ እንዲጠይቃችሁ ካደረጋችሁት በኋላ በጣም በሚማርክ አነጋገር ይቀር እንዳላችሁት በመንገር ለሁለተኛ ጊዜ ሊስማችሁ እንዲሞክር ታመቻችሁለታላችሁ። ታዲያ ሁል ጊዜ አይሆን እንጂ አንዳንዴ ትሳሙለታላችሁ። ኤለንና ማሚ እንኳን ይህን አላስተማሯትም ግን የሚያዋጣ ዘዴ መሆኑን አጥንታለች። ከዛ ድንገት ለቅሷችሁን ትለቁትና ምን እንደነካችሁ እንደማታውቁ ከእንግዲህ የድሮን አክብሮት ሊሰጧችሁ እንደማይችሉ እየጠቀሳችሁ ትንሰቀሰቃላችሁ። እነሱም እንባችሁን ያደራርቁና ለትዳር እንደሚመኟችሁ እየገለጡ የድሮ አክብሮታችሁን እንደሚጠብቁላችሁ ይነግሯችኋል። ከዚያ ደግሞ ወንደላጤዎች ላይ ሊደረጉ የሚችሉ ብዙ ነገሮችን ታውቃለች። በግማሽ ጎን ፈገግታ መማረክን፣ በጨዋታ መሃል ፍልቅልቅ ማለትን፣ ዳሌን እያውረገረጉ ቀሚስን እንደ ደውል እንዲወዛወዝ ማድረጉን፣ እንባን እያዘዙ ማውረድን፣ ሳቅን በግድ ማስረዘምን፣ የእኔ ነፍስ የእኔ ከብላላ እያሉ መሸንገልን ያዘኑ የራሩ መምሰልን ሁሉን አሳምራ ታውቃለች እነዚህ ዘዴዎቿ እነዚህ ጥበቦቿ አስባ ከተጠቀመችባቸው በጭራሽ ኢላማቸውን አይስቱም በማንም ወንድ ላይ ይሰራሉ ካሽሌይ በስተቀር የለም የለም እነዚህን ሁሉ ዘዴና ጥበቦች መማር ዋጋም የለው ለአንድ በጣም አጭር ወቅት ብቻ ተጠቅማችሁባቸው ለዘላለም ትጥሏቸዋላችሁ ምን ዋጋ አለው? በጭራሽ አለማግባት እንዴት መታደል ነው! በሉ ውብ አረንጓዴ ቀሚሶች ለብሶ እንዳማሩ መኖር ለዘላ ዓለም፣ ቆንጆ ቆንጆ ወንዶች ሲያስከትሉ መኖር ዘላ ዓለም፣ በፍቅር ባለሟሎች እንደታጀቡ መኖር። ሆኖም በጣም ለረጅም ጊዜ በዚህ ሁኔታ እንቆይ ብትሉ እንደ ኢንዲያ ዊክስ ጭሩንቁስ አማሮጊ ተሆኑና ምስኪን እያለ አገር ይጠቋቆሙባቸዋል! የሽሙጡ ያሽሙሩና የሽርደዳው ብዛት ከላይ ቆዳችሁን ይልጠዋል፣ ከውስጥ ቆሽታችሁን ያደብነዋል። የለም የለም የለም! ሌላ ሁሉ ይቅርና በወግ ማዕረግ አግብቶ ባይስቁም ባይጫወቱም ክብርን ጠብቆ ክብርን አስጠብቆ መሞት ይሻላል። እዚው ሕይወት ማለት ምን ውጥንቅጡ የወጣ ነገር ነው። በሉ ይሄን ቻርልስ የሚባል ሰው አግብታ ሕይወቷን በአስራ ስድስት ዓመቷ ያጨለመችው እንዴት ደደብ ትሆን ነውቻል። በንዴትና በተስፋ መቁረጥ ታጥራ ትዝታዋን ስታመነዥግ የተሰበሰበው ሕዝብ ወደ ግድግዳው ሲመጣ ከሐሳቧ አላቀቃት። ሴት ሴቶቹ በግፊያው መሃል ቀሚሳቸው እንዳይገለብ ከሰውነታቸው ጋር ጥብቅ አድርገው ይዘው በጥንቃቄ ይራመዳሉ። እስካርሌት በግር ጥፍሯ ቆማ ከስብስቡ በላይ ስትመለከት የሚሊሻው ሻምበል የኦርኬስትራው መድረክ ሲያዘጋጃየችው። ጮክ ብሎ ትእዛዝ ሲሰጥ ካሉት ሰዎች ግማሽ ያህል የሚሆኑት በአንድ መስመር ሰልፍ ገቡ። ለጥቂት ደቂቃዎች ላብ በግንባራቸው እስኪንጠፈጠፍ ድረስ የሰልፍ ሥልጠና ሲሰሩ፣ የተሰበሰበው ህዝብ በአንድ ጊዜ አወካ፣ አጨበጨበ። እስካርሌትም እንደ ህዝቡ ማጨብጨብ ግዴታዋ በመሆኑ አጨበጨበች። ወታደሮቹ ከሰልፍ ሲለቀቁ ወደ መጠጡ ባንኮን ይሄዱ። እስካርሌት ወደ ሚላን የዞረች፣ እንግዲህ ስለ ዓላማው ማስመሰል ልጀምር መሰለኝ አለች በሐሳቧ። በጣም ደስ ይላል አይደል፣ ሜሊ አለች። ሜላኒ በባንኮኒው ስር ያለውን ጥልፍ ለማመቻቸት ወዲህ ወዲያ ትላለች። ብዙዎቹ ግራጫ ዩኒፎርማቸውን ሲለብሱና ቨርጂኒያ ሲገቡ ነው በጣም የሚያምርባቸው አለች፣ ድምጿን ለመቀነስ ምንም ሳትቸገር። አብዛኛዎቹ የሚሊሻዎቹ ኩሩ እናቶች ወደ መድረኩ ተጠግተው የሚሰጠውን ማሳሰቢያ ያዳምጣሉ ወይዘሮ ጎዋኒንና የሃያ አምስት ዓመቱ ወንድ ልጇ ዊሊ ዘማች ስለሆነ በስጋት ጉንጯ አንዴ ቀይ አንዴ ነጭ እየሆነ ይለዋወጣል። ስካርሌት ይሄ ከሰው ሁሉ ከሚላኒ በመምጣቱ ደነገጠች። ለምን ሜል? እውነት መሆኑንማ ታውቂያለሽ ስካርሌት። ትንንሾቹን ወንዶች ልጆችና ሽማግሌዎቹን ማለት አይደለም። ከሚሊሻዎች ውስጥ አብዛኞቹ መተኮስ ይችላሉ። ስለዚህ በአሁኗ ደቂቃ እዛ ሄዶ መተኮስ ነበረባቸው። ግን ግን እኮ ግን እኮ መናገር ጀመረች እስካርሌት፣ እስከ ዛሬ ይህን ነገር አስባበት አታውቅም። መቼም ሁሉም ወደ ጦርነቱ መሄድ የለባቸውም። አንዳንዶቹ እዚሁ ቀርተው ያ ዊሊ ግዋኒን እዚህ አትላንታ ስለመቅረቱ ይቅርታ ሲጠይቃት ምን ነበር ያላት ከተማይቱን ከወረራ ለመጠበቅ አንዳንዶቻችን እቤት መቅረት ይኖርብናል ነበር ያለኝ። ማንም አያወረንም ባክሽ አለች ሜላኔ ቅዝቅዝ ብላ ወደ አንድ የሚሊሻ ቡድን እያየች። ደግሞ ወራሪዎችን ለመከላከል በጣም ብልጡ መንገድ ወደ ቨርጂኒያ ሄዶ ያንኪዎቹን እዛው መደምሰስ ነው። ይህ ባሪያዎች እንዳያምፁ ሚሊሻዎቹ እዚሁ እንዲቀሩ የሚባለው ሀሳብ እስከ ዛሬ ሰምቸው ማላቀው የመጨረሻ ግብዝነት ነው። የኛ ሰዎች በእኛ ላይ ለምን ይነሳሉ? እህ? ይህ የፈሪዎች ሰበብ ነው። የየሀገሩ ሚሊሻ ወደ ቨርጂኒያ ከዘመተ እርግጠኛ ነኝ ያንኪዎቹን ድባ ቀንመታቸዋለን። እሰው እንዳሉ። ለምን ሜሊ? ስካርሌት እንደገና ጮች ትክብላ ያያየቻት። ያየቻት የሜሊ ለስላሳና ጥቁር አይኖች በንዴት ቦግ ብለው አብሩ። የእኔ ባል ለመዝመት አልፈራው። የአንቺን ባል ግንባሩን አላጠፈም። እናም የሁለታችንም ባሎች አንዘምትም ብለው እቤት ከሚቀሩ እኔ ብሞት ይሻለኛል። ይ ይህ እኔ በጣም አዝናለሁ፣ ይቅርታ። እንዴት ጨካኝና ሀሳብ የለሽ ሆንኩኝ ዛሬ። የስካርሌትን እጅ መታ መታ እያደረገች ለመነቻት። የተከበራችሁ አድማጮቻችን የክፍል 38 ትረካ በዚሁ አብቅቷል።